ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥቅምት 15 2017 ዕለታዊ ወቅታዊ ማህበራዊ ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የሚኒስትሮች ምክር ቤት ባካሄደው ስብሰባ ላይ አዳዲስ መመሪያዎች ስለመውጣታቸው ሰምተናል። የመመሪያዎችን ሙሉ ዝርዝር ወደ እናንተ ይዘናል። የኢትዮጵያ ምግብና መድኃኒት ባለስልጣን በኢትዮጵያ በሚገኙ የፍራፍሬ ምርቶችን በተመለከተ ይፋ ማድረጉ ሰምተናል። ይህንንም ወደ እናንተ እናደርሳለን። የኢትዮጵያ የባህር በር ጥያቄን በተመለከተም አዲስ መረጃ ተሰምቷል። ሙሉ ዝርዝሩን እናደርሳለን። ከህገ ወጥ የሰዎች ዝውውር ጋር በተያያዘም ማስጠንቀቂያ ስለመውጣቱ ሰምተናል። ከሶስት መቶ በላይ በቁጥጥር ስር መዋላቸው ተገልጿል። ሙሉ መረጃውን ይዘናል። በሌላው መረጃችን ከጡረተኞች ደሞዝ ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህ መሠረት ከ60 በመቶ በላይ በሆኑ ድርጅቶች መግለጫ ስለመውጣቱ በዚህ ሰዓት ይፋ ሆኗል። ይህንንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው አብራቸውን ቆየው። በቅድሚያም የኢትዮጵያ የባህር በር ጥያቄን በተመለከተ አዲስ መረጃ ወጥቷል። 118ኛው የኢትዮጵያ መከላከያ ሰራዊት ቀን በማትደፈር ሀገር የማይበገር ሰራዊት በሚል መሪ ሐሳብ በባህር ኃይል ማሰልጠኛ አንደኛ ትምህርት ቤት እየተከበረ ነው። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት ባስተላለፉት መልእክት ሀገራችን የተፈጥሮ ሀብቷን እንዳትጠቀም የሚፈልጉ ታሪካዊ ጠላቶች አሉ ብለዋል። በእነዚህ ጠላቶች ሴራ ኢትዮጵያ በውስጣዊ ግጭት ላይ እንድታተኩርና ለዘመናት በድህነትና ኋላ ቀርነት እንድትቆይ መደረጓንም አስገንዝበዋል። በሰራዊቶቻችን ጀግንነት፣ በህዝባችን ድጋፍና በመሪዎቻችን በሳል አመራር ሰጭነት ሴራውን በመበጣጠስ ወደ ሰላምና ልማት እየተሸጋገር እንገኛለን ያሉ ሲሆን አሁን ላይ የታሪካዊ ጠላቶቻችንና የባዕዳችን አቤት ባ ኃይሎችን እኩይ ሴራ በማክሸፍ የልማት የሰላምና የመንሰራራት መንገዳችንን ጀምረናል ማለታቸው ተገልጿል። ይህ በእንዲህ እንዳለ የሚኒስትሮች ምክር ቤት አዳዲስ መመሪያዎች ስለመውጣቱ ይፋ ሆኗል። የኢትዮጵያ የሚኒስትሮች ምክር ቤት በጠቅላይ ሚኒስትር ዶክተር አብይ አህመድ ሰብሳቢነት ባካሄደው ስብሰባ የዓለም ባንክ በቅርቡ ያወጣውንና በ2025 የሀገሪቱን የድህነት መጠን ወደ 43 በመቶ ከፍ ሊል እንደሚችል የሚተነብየውን ሪፖርት ከአገሪቱ ተጨባጭ ሁኔታ ጋር የማይሄር ነው ሲል አጣጥሎታል። የመንግሥት ምላሽ የተሰጠው የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ የ2018 በጀት ዓመትን የመቶ ቀናት የማክሮ ኢኮኖሚ አፈጻጸም ሪፖርት ባቀረቡበት ወቅት ነው። ዶክተር ፍጹም አሰፋ እንዳብራሩት የዓለም ባንክ ሪፖርት መንግስት ድህነትን ለመቀነስ የሚያከናውናቸውን እንደ ትምህርት ቤት ምገባ እንዲሁም ፕሮግራም ያሉ ሰፊ ስራዎችን ከግምት ውስጥ ያላስገባና በተሳሳተ መለኪያ ላይ የተመሰረተ ነው ብለዋል። የዓለም ባንክ የድህነትና የሀብት ፍትሐዊነት በሚል መሪ ሐሳብ በጥቅምት ወር መጀመሪያ ላይ ባወጣው ሪፖርት በኢትዮጵያ ያለውን የድህነት መጠን ከጊዜ ወደ ጊዜ እየጨመረ መምጣቱን ይገልጻል። በ2016 ከድህነት ወለል በታች የነበረው የህዝብ ቁጥር 33 ሲሆን፣ በ2019 ወደ 39 አድጓል። ይህም በ2025 መጨረሻ ወደ 43 ከፍ ሊል እንደሚችል ሪፖርቱ ይተነቢያል። ለዚህም በምክንያት የኮቪድ-19 ወረርሽኝ፣ የሰሜን ኢትዮጵያና ሌሎች አካባቢዎች ግጭት፣ ድርቅ፣ ከፍተኛ የዋጋ ግሽበትና አዝማሚያ የሀገር ውስጥ ምርት እንዲቀንስ አድርጎታል ብለዋል። በዚህም አሁን ላይ በርካታ አዳዲስ መመሪያዎችን እየወጣን አገሪቱን ወደፊት የሚያስኬድና የውጭ ምንዛሬ እጥረትን እንዲሁም በሀገራችን ያለውን የኑሮ ውድነት ለመቀነስ ቆርጠን ተነስተናል ማለታቸው ተገልጸዋል። ዓለም ባንክ መለኪያ ሪፖርቱ አንድ ሰው በቀን 3 ዶላር ወይንም 450 ብር በታች ገቢ ካለው እንደ ድሃ ይቆጠራል። ይህ ዓለም አቀፍ ደረጃውን የጠበቀ መለኪያ ቢሆንም እንዳያገሩ ያለውን የኑሮ ውድነትና የመግዛት አቅም ሙሉ በሙሉ ሊያንጸባርቅ ይችላል ይላል። በሌላው መረጃችን የኢትዮጵያ ምግብና መድኃኒት ባለሥልጣን የፍራፍሬ መጠጦች ደረጃን ይፋ ባደረገበት ወቅት በኢትዮጵያ ውስጥ የፍራፍሬ ጭማቂ ወይንም ጁስ የሚያመርት አንድም ፋብሪካ እንደሌለ አስታወቀ። ባለሥልጣኑ በሀገር ውስጥ የሚመረቱ ከአልኮል ነጻ ለስላሳ መጠጦች የፍራፍሬ ቃና ወይንም ፍሩት ብቻ መሆናቸውን ገልጸዋል። በባለስልጣኑ የእንስሳት ተዋጽኦና አልሚ ምግብ ዴስክ ኃላፊ ሆኑት አቶ መሐመድ እንደተናገሩት አንድ ፍራፍሬ ጭማቂ ጁስ ተብሎ እንዲጠራ ቢያንስ የመጠጡ 30 በመቶ የተፈጥሮ ፍራፍሬ ሊያካትት ይገባልን ብለዋል። የፍራፍሬ ይዘቱ 30 በመቶ በታች ከሆነ የፍራፍሬ ጭማቂ ተብሎ እንደማይጠራ አብራርተው አቶ መሐመድ በተጨማሪም በሱፐርማርኬትና በመደበኛ ውስጥ የሚገኙ አብዛኛው የሀገር ውስጥ ምርቶች ጁስ የሚያስብላቸው መስፈርት አላሟሉምም ብለዋል። የፍራፍሬ ቃና ከውጭ ሀገር ወደ ሀገር ውስጥ የሚገቡ የፍራፍሬ መጠጦችም የጁስ መስፈርቱን አሟልተው እንዲገቡ አስፈላጊውን ቁጥጥር እንደሚደረግም ጠቁመዋል። በሌላው መረጃችን ከጡረተኞች ደሞዝ ጋር በተያያዘ አነጋጋሪ መረጃ ወጥቷል። በአዲስ አበባ ከ60 በመቶ በላይ የሚሆኑ የግል ድርጅቶች ከሰራተኞቻቸው ደሞዝ ላይ ለጡረታና ለገቢ ግብር በሚል እየቆረጡ ቢሆንም ተገቢውን ክፍያ ለመንግስት ገቢ እንደማያደርጉ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አሳወቀ። በከተማዋ በሚገኙ አንዳንድ ተቋማት ከሰራተኞቻቸው ደሞዝ መንግስት በማያውቀው መልኩ እንደሚቆርጥባቸውና ጉዳዩም አሳሳቢ እንደሆነ አህዱ በደረሰው ጥቆማ መሰረት የአዲስ አበባ ገቢዎች ቢሮን ስለጉዳዩ ጠይቋል። በዚህም የግል ድርጅቶች ከሰራተኛ ደሞዝ የገቢ ግብርና የጡረታ ክፍያ በትክክል የሚከፍሉ የግል ድርጅቶች ከ40 በመቶ እንደማይበልጡና ቀሪዎቹ ከ60 በመቶ በላይ የሚሆኑት ከሰራተኞች ደሞወዝ ላይ መንግስት በሚያውቀው መንገድ ገንዘቡን እንደሚቆርጡ የቢሮው ኮሚኒኬሽን ኃላፊ አቶ ሰውነት አየለ ለአሃዱ በሰጡት ምላሽ ገልጸዋል። ኃላፊው በአዲስ አበባ ከተማ የደሞዝ ግብር በትክክል የማይከፍሉ የግል ተቋማት ቁጥራቸው ከጊዜ ወደ ጊዜ እየጨመረ መሆኑን ገልጸው ቢሮ ችግሩን ለመከላከል ጥብቅ ቁጥጥርና ክትትል እያደረገ መሆኑንም ተናግረዋል። በተመሳሳይ በደረጃ ሀ ግብር ከፋይ ሆነው በትክክል የማይከፍሉ ከ60 በመቶ በላይ ናቸው ሲሉ የተናገሩ ሲሆን መሰል ቅሬታና ጥቆማም ቢሮው እንደሚያደርስ ኃላፊው ገልጸዋል። አክለውም በመሰል ህገወጥ ተግባራት ላይ እየተሳተፉ ያሉ ድርጅቶች ከድርጊታቸው እንዲቆጠቡ በማሳሰብ ሙሉ ለሙሉ ችግራቸውን ለመፍታት ማህበረሰቡ አስፈላጊውን ጥቆማ በመስጠት ትብብር ማድረግ እንደሚገባውም ገልጸዋል። በመጨረሻም የትግራይ ክልል ፖሊስ ባለፉት ሶስት ወራት ውስጥ 300 የሚጠጉ የሰዎች አዘዋዋሪ በቁጥጥር ስር መዋላቸውን አስታወቀ። የክልሉ ባለስልጣናት የወጣቶችን ህይወት አደጋ ላይ የሚጥለውን ሕገ ወጥ ስደት ለመክታት የሚደረገውን ጥረት ማጠናከራቸውንም ተመላክቷል። የደቡብ ምስራቅ ትግራይ ዞን ፖሊስ አዛዥ ኮማንደር አብርሃ እንደገለጹት የሰዎች አዘዋወሪነት መረቦች እንዳይታወቁ አዳዲስ ዘዴዎችን እየተጠቀሙ ነውም ብለዋል። ኮማንደር አብርሃ በቁጥጥር ስር የዋሉት መኪኖች እንዲሁም አዘዋወሪዎች ናቸው ሲሉ የገለጹ ሲሆን በዚህ ወር ያጋጠመን እጅግ የከፋው ደግሞ ዕድሜያቸው 12 ዓመት የሆኑ ሕፃናት ወደ ትምህርት ቤት ሲሄዱ እየተወሰዱ መሆኑንም ገልጸዋል። አክለውም ቀደም ሲል አዘዋዋሪዎቹ ሚኒባስ ይጠቀሙ ነበር፣ አሁን ግን ጭነት መኪናዎችንና ሌሎች ዘዴዎችን እየተጠቀሙ ነው ማለታቸው ተገልጿል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸር ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እንላለን።